ሆይ ዛሬ ሀይሚዬ ፊትዋን ክስክስ አድርገዋለች። እንዲያው አማትና ማሽ ምን ቢያደርጓት ምን ቢሏት ነው እንደዚህ ያቆረፈችው? ቡራ እንደ ፎከረው አድርጎታል። ትናንትና ሰምታችሁ ከሆነ ከጋሽዬ ጋር ሆኜ ፕራንክ አረግሻለሁ እያላት ነበረ። እኔ ግን ሲመስለኝ ቤተሰቦች በአንድ ጊዜ አይደለም። ቡራ እንደዚህ አማቱን አሳምኖ ምናምን ሀይሚን ፕራንክ ያደረጋት መጀመሪያ አስቀድሞ ነገሮችን አመቻችቶ ይመስለኛል። እንዲያውም ሀይሚ ስትከራከር ነበር። ከአንተ በላይ ጋሽዬ እኔን ይሰማኛል። በእኔ በልጁ አይጠክንም። እኔ ማታ ስገባ እንዴትም ብዬ ጀናጅ የምንም ብዬ እኔ ነኝ ከጋሽዬ ጋር ፕራንክ ማረግ እያለችሁ ነበረ። ነገር ግን በስተ መጨረሻ እዩ ቡራን እና ጋሽዬ ሳቃቸውን ይዩ፣ ፈገግታቸውን። ሀይሚ ደሞ ፊቷን ክስክስ አድርገን ይመጣቸው ቪዲዮ ማታ ይለቀቃል። ቤተሰቦች ፎቶ ነው የተለቀቀው ግን አማትና አማች ፍቅራቸው ቤተሰቦች ጨምሯል ጨምሯል ገኗል። ልክ ሀይሚዬና ሙች እንደሚዋደዱት ሁሉ ጋሽዬና ቡራ ራሱ እውነት እንዴት ብዬ ልንገራችሁ፣ ፈገግታቸውን እዩ። ከዚህ በፊት ጋሽዬ እና ቡራ ሲገናኙ ቡራ አፍሮ ምናምን አንገቱን ድፍት አድርጎ ነበር። አሁን ግን ሁለቱም ጓደኛሞች። እውነት የሚስት አባትና ባል ሳይሆን የሚመስሉት ጓደኛሞች ነው የሚመስሉ። ሀይሚዬ ደግሞ አኩርፋለች። ወይኔ ግን እኮ ስታ ኮርፍ ራሱ ስታበር ፊቷን ግን ክስክስ አድርገዋለች። አሳዘነችኝ። እኔና ትንሽ ከነሱ ራቅ ብላ ፊቷን ከስክስዋለ። ግን ፕራንኩ ምንድን ነው ነው ጨዋታው? እኔ ፕራንኩን ለመስማት ማለት የተባለችውን ወይንም የሆነ ነገር ብቻ ተብላ ነው እንደዛ የሆነችው እርግጠኛ ነኝ። ፕራንኩ ምንድነው? ርእሱ አላቅም። ማታ ቪዲዮን የምናየ ይሆናል። ቡራ ግን በኢንስታግራም ላይ ለሀይሚዬ ሲያቀነቅንላት ነበረ አንቺን ሳላይ ውዬ ማደር አልችልም ከራሴ ጋር አልሆንም አንቺ ከሌለሽ እኔ የለሁም እያለ ነበረ በዩትብ ላይ ደግሞ ሲመጣ ቤተሰቦች ዩትብ ላይ ሀይሚዬ ኩሩፍ ብላ ዛሬ ማታ ጠብቁ የሚል ጽሑፍ ተጽፏል ጋሽዬና ደግሞ ቡራ ፈገግ ብለው የሆነ እንዴት ነው እንደ ፀሐይ ያበራ ጥርሳቸው ወይኔ በነገራችን ላይ ጋሽዬ እኮ ያራዳልች ናቸው ቤተሰቦች የምር እኔ በጣም የሚመችኝ አንዳንድ አንቱ አንዳንድ አንተ እላለሁኝ በዚህ ደግሞ ይቅርታ እኔ አንቱ ማለት ብዙ አልችልምና አባቴ እንደ አባ ተከታታይች ጋሽዬ ብቻ ብለው ደስ ይለኛል። ስላችሁ አንቱ ባልል አንተ ብል ደስ ይለኛል። እና ቤተሰቦቼ ዛሬ ማታ ቪዲዮ ይለቀቃል፣ ግን ጋሽዬና ቡራ ማለት ነው። ኦ ጓደኛዎች ሆኑ ቤተሰብ እኔ ደስ ነው ያለ። በነገራችን ላይ እንደዚሁም ደግሞ በጣም ደስ ያለ ነገር ምንድነው፣ ብዙ ልጆች ሀይሚን የሆነ የሆነ ነገር እያላችሁ ነበር አይቻሉኝ ና ለምንድ ነው ለበዓል ከነጋሽዬ ጋር ቪዲዮ ያልሰራችሁ? ለምንድ ነው ጋሽዬን ቤተሰቦቿን ላይ ያልመጣችሁ ምናምን እያላችሁ ነበረ። በዛው አጋጣሚ ይኸው ጋሽዬ ከማሹና ከልጁ ጋር ከች ብሎላችኋል። ማለት አንዳንድ ጊዜ ብዙ ጊዜ ቤተሰብን ሶሻል ሚዲያ አታውጡ እያለን ራሳችን አነ ስንለፈልፍ ስንናገር የነበረው ስለዚህ ሀይሚዬ ደግሞ ባህሏንም ቤተሰቦቿንም ተከብራ የምታስከብር ልጅ ናትኝ፣ እና ለዛም ጭምር ነው። ያው ወቀሳ ነቀሳ ከሰው አይጠፋም። ታውቃላችሁ አይደል? የሆነ ነገር ሳይል ደስ አይለውም፣ ማለፍ ደስ አይለውም። እና ሰዎች ለዛም ጭምር ይሆናል። ቤተሰቦች ግን ማታ እንጠብቃለን። ቪዲዮ ምንድን ነው የሚለውን እኔ ለመስማት ሀይሚን እንደዚህ ያስኮረፋት ፊቷን ያስከሰከሳት ምንድን ነው የሚለውን ለማየት ለመስማት ጓጉቻለሁ። ለማኑም መልካም ቀን